ዜናስ ለ እንደምን አመሻችኋል ከኢቢሲ ከኤቢሲ አጫጭር ስፖርት ዘገባዎችን ነው ሰላማዊ ደጀ ነኝ። የኢትዮጵያ ውሃ ዋና ስፖርቶች ፌዴሬሽን የሪዮ ኦሎምፒክ ተሳትፎን በተመለከተ ዛሬ በብሔራዊ ሆቴል መግለጫ ሰጠ። ፌዴሬሽኑ ዋናተኛ ሮቤል ኪሮስ በውድድሩ ሰውነቱ ጨምሮ መገኘቱን እንደ ክፍተት ገምግመናል ብሏል። ቡድኑ ያለ አሰልጣኝ የተጓዘበትን ምክንያትም ይፋ አድርጓል። ሙሉጌታ ክፍሌ ዝርዝር አለው ኢትዮጵያ በሪዮ ኦሎምፒክ ከተሳተፈችባቸው ሶስት የውድድር አይነቶች መካከል አንዱ ውሃ ዋና ነው። በውድድሩ በሴቶቹ በ50 ሜትር ነጻ ቀዘፋ የተወዳደረችው ራይል ፍስሀ እና በወንዶቹ መቶ ሜትር ነጻ ቀዘፋ የተካፈለው ሮቤል ኪሮስ ማጣሪያውን ሳያልፉ መቅረታቸው የሚታወስ ነው። ፌዴሬሽኑ ዛሬ በሰጠው ጋዜጣዊ መግለጫ ዋናተኞቹ ቀደም ብለው ሩሲያ ካዛን ላይ ያስመዘገቡት ውጤት በቢራቢሮ ቀዘፋ የነበረ ቢሆንም በዓለም አቀፉ ዋና ፌዴሬሽን ውሳኔ መሰረት ግን በሪዮ ኦሎምፒክ የተወዳደሩት በነጻ ቀዘፋ ነው ብለዋል። ዋናተኞቹ በቂ ዝግጅታ ለማድረጋቸውም ለተመዘገበው ውጤት እንደ ምክንያት አስቀምጠዋል ከሚያስተምርበት ትምህርት ቤት ከጋምቤላ ክልል የድጋፍ ደብዳቤ ተጽፎለት በአሰልጣኝነት ተመርጦ ወደ ሪዮ ያልተጓዙ አሰልጣኝ አበበ ቢቂላን በተመለከተም ፌዴሬሽኑ ምላሽ ሰጥቷል አቶ አበበ ለሪዮ ኦሎምፒክ አሰልጣኝ ያስፈልገናል ብለን አምነን መርጠናል ሚያዚያ አምስት ይኸው ለኢትዮጵያ ኦሎምፒክ ኮሚቴ የጻፍነውን አንዱን ብቻ ላንብብ አንደኛ ራሄል ፍሳ ስፖርተኛ ሁለተኛ ሮቤል ኪሮስ ስፖርተኛ፣ ሶስተኛ አብዱል መሊክ ቶፊቅ ስፖርተኛ፣ አራተኛ አቶ አበበ ቢቂላ ዋና አሰልጣኝ መሆናቸውን እንገልጻለን። ከሰላምታ ጋር እንዲያውቁት። ለሚኒስቴር መስሪያ ቤቱ ስፖርት ዘርፍ ሰኔ ስምንት እንደገና አሁንም ለኢትዮጵያ ኦሎምፒክ ኮሚቴ የውድድር ጊዜው እየተቃረበ በመሆኑ ብለን ያንን ሀሳብ ከነ ዋና አሰልጣኙ ጭምር ልከናል። የኢትዮጵያ ኦሎምፒክ ኮሚቴ በበኩሉ ፌዴሬሽኑ ሁለት ጊዜ የላከው ደብዳቤ አሰልጣኙ ቀርቶ የፌዴሬሽኑ ፕሬዚዳንትና ጽህፈት ቤት አላፊው ይሄዱ የሚል ነበር በሚል በስልክ ባደረሱ መረጃ ገልጸውልናል። የፌዴሬሽኑ ፕሬዚዳንት አቶ ኪሮስ ሀብቴ ሮቤርት ኪሮስ ልጅ ስለሆነ ወደ ሬው ያቀነው በሚል ጋዜጠኞች ለቀረበላቸው ጥያቄም መልስ ሰጥተዋል። እኔ ከመምጣት በፊት የመጀመሪያው ውድድር ድሬዷ ላይ የኢትዮጵያ ሻምፒዮን ሆነዋል። 11 ወርቅ በማምጣት ድሬዷ ላይ ሻምፒዮን ሆኗል። እኔ አልነበርኩም፣ ፕሬዚዳንትም አልነበርኩም በሁለተኛው ጊዜ ሞሮኮ ላይ ኢትዮጵያን ወክሎ ሄደዋል። እኔ በሌለበት አሁኑ ሞዛምቢክ ሄደዋል። በመጨረሻም ዋናተኛ ሮቤል ኪሮስ በውዱር ላይ ሰውነቱ ገዝፎ መገኘቱን እንደ ክፍተት ገምግመናል ብሏል ፌዴሬሽኑ። የኢትዮጵያ ዋና ፌዴሬሽን በለንደን ኦሎምፒክ ከተመዘገበው ውጤት የተሻለ ሰዓት ለማስመዝገብ ወደ ሪዮ ቢያቀናም ያነሰ ሰዓት አስመዝግቦ መመለሱም የሚዘነጋ አይደለም። ለመጀመሪያ ጊዜ በዩጋንዳ አስተናጋጅነት የሚካሄደው የሴካፋ የሴቶች እግር ኳስ ዋንጫ የምድብ ድልድል ይፋ ሆነ። በዚህ ውድድር ሰባት ሀገራት እንደሚሳተፉ እስካሁን ማረጋገጫ ያገኙ ሲሆን በሁለት ምድብ ተከፍለው ውድድራቸውን ያደርጋሉ። በመሰረተ ማኔ የሚ መሩት የሚመሩት የኢትዮጵያ ሴቶች ብሔራዊ ቡድን በምድብ ላይ ከሩዋንዳና ና ታንዛኒያ ጋር ተደልድለዋል። ዩጋንዳ፣ ኬንያ፣ ቡሩንዲ እንዲሁም ዛንዚባር በምድብ ሀ የሚገኙ ቡድኖች ናቸው። ናሚቢያ፣ ዙምባቤ ና ማላዊ በተጋባዥነት ለመሳተፍ ጥያቄ አቅርበዋል። የስፖርት ዘገባዎች ውስጥ ተጠናቀቁ። መልካም ምሽት።